ሰቆቃወ ኤርምያስ ምዕራፍ አንድ አሌፍ ሕዝብ ሞልቶባት የነበረች ከተማ ብቻዋን እንዴት ተቀመጠች? በአሕዛብ መካከል ታላቅ የነበረች እንደ መበለት ሆናለች። በአውራጆች መካከል ልዕልት የነበረች ተገዥ ሆናለች። ቤት በሌሊት እጅግ ታለቅሳለች፣ እንባዋም በጕንጭዋ ላይ አለ። ከውሽሞቿ ሁሉ የሚያጽናናት የለም። ወዳጆቿ ሁሉ ወነጀሏት፣ ጠላቶችም ሆኗት። ጋሜል ይሁዳ ስለ መጨነቅና ስለ ባርነት ብዛት ተማረከች፣ በአሕዛብ መካከል ተቀመጠች፣ ዕረፍትም አላገኘችም። የሚያስጨንቋት ሁሉ ተጨንቃ አገኟት። ዳሌጥ ወደ ዓመት በዓልም የሚመጣ የለምና የጽዮን መንገዶች አለቀሱ። በሮቿ ሁሉ ፈርሰዋል። ካህናቶቿም እየጮኹ ያለቅሳሉ። ደናግሎቿም ተጨነቁ። እርሷም በምሬት አለች። ሄ ስለ ኃጢአቷ ብዛት እግዚአብሔር አስጨንቋታልና። አስጨናቂዎቿ ራስ ሆኑ። ጠላቶቿም ተከናወነላቸው። ሕፃናቶቿ በአስጨናቂዎች ፊት ተማርከዋል። ዋው ከጽዮን ሴት ልጅ ውበቷ ሁሉ ወጥቶአል። አለቆቿ ማሰማሪያ እንደሚያገኙ ዋላዎች ሆኑ፣ ከሚያባርሩአቸው ፊት ተዳክመው ሄዱ። ዛይ ኢየሩሳሌም በጭንቀቷና በመከራዋ ወራት ከጥንት ጀምሮ የነበረላትን የከበረን ነገር ሁሉ አሰበች። ሕዝቧ በአስጨናቂዎች እጅ በወደቀ ጊዜ፣ የሚረዳትም በሌላት ጊዜ አስጨናቂዎች አዩአት፣ በመፍረሷም ሳቁ። ሄት! ኢየሩሳሌም እጅግ ኀጢአት ሠርታለች፣ ስለዚህ ረክሳለች። ያከብሯት የነበሩ ሁሉ ኀፍረተ ሥጋዋን አይተዋታልና አቃልሏት፤ እርሷም እየጮኸች ታለቅሳለች፣ ወደ ኋላም ዘወራለች። ጤት አደፍዋ በልብሷ ዘርፍ ነበረ፤ ፍጻሜዋን አላሰበችም። ስለዚህ በድንቅ ተዋርዳለች፤ የሚያጽናናትም የለም አቤቱ ጠላት ከፍ ከፍ ብሎአልና መከራዬን ተመልከት። ዮድ አስጨናቂው በከበረ ነገሯ ሁሉ ላይ እጁን ዘረጋ። ወደ ጉባኤህ እንዳይገቡ ያዘዝሃቸው አሕዛብ ወደ መቅደሷ ሲገቡ አይታለችና። ካፍ ሕዝቧ ሁሉ እየጮኹ ያለቅሳሉ፣ እንጀራም ይፈልጋሉ። ሰውነታቸውን ለማበርታት የከበረ ሀብታቸውን ስለ መብል ሰጥተዋል። አቤቱ ተጐሳቍያለሁና እይ ተመልከትም። ላሜድ እናንተ መንገድ አላፊዎች ሁሉ በእናንተ ዘንድ ምንም የለምን? እግዚአብሔር በጽኑ ቊጣው ቀን እኔን እንዳስጨነቀበት በእኔ ላይ እንደ ተደረገው እንደ እኔ መከራ የሚመስል መከራ እንዳለ ተመልከቱ እዩ። ሜም ከላይ እሳትን ወደ አጥንቴ ሰደደ በረታችበትም ለእግሬ ወጥመድ ዘረጋ። ወደ ኋላም መለሰኝ አጠፋኝም፣ ቀኑንም ሁሉ አደከመኝ። ኖን የኀጢአቶቼ ቀንበር በእጁ ተይዛለች። ታስረው በአንገቴ ላይ ወጥተዋል፣ ጉልበቴን አደከመ። ጌታ በፊታቸው እቆም ዘንድ በማልችላቸው እጅ አሳልፎ ሰጠኝ። ሳምኬት ጌታ ኃያላኖቼን ሁሉ ከውስጤ አስወገዳቸው። ጐልማሶቼን ያደቅቅ ዘንድ ጉባኤን ጠራብኝ። ጌታ ድንግሊቱን የይሁዳን ልጅ በመጥመቂያ እንደሚረግጥ አድርጎ ረገጣት። ኤ የሚያጽናናኝ ነፍሴንም የሚያበረታታት ከእኔ ርቋልና ስለዚያ ስለዚህ ያለቅሳለሁ፣ አይኔ አይኔ ውኃ ያፈሳል። ጠላት በርትተዋልና ልጆቼ ጠፍተዋል። ፌ ጽዮን እጇዋን ዘረጋች፣ የሚያጽናናት የለም። እግዚአብሔር በያዕቆብ ዙሪያ ያሉትን እንዲያስጨንቁት አዘዘ። ኢየሩሳሌም በመካከላቸው እንደ ርኩስ ነገር ሆናለች። ጻዴ በአፉ ነገር ላይ ዓመፅ አድርጌአለሁና እግዚአብሔር ጻድቅ ነው። እናንተ አሕዛብ ሁሉ እባካችሁ ስሙ፣ መከራዬንም ተመልከቱ። ደናግሎቼና ጐበዛዝቴ ተማርከው ሄዱ። ቆፍ ውሽሞቼን ጠራሁ፣ እነርሱም አታለሉኝ። ካህናቶቼና ሽማግሌዎቼ ሰውነታቸውን ያበረቱ ዘንድ መብል ሲፈልጉ በከተማ ውስጥ ሞቱ። ሬስ አቤቱ ተጨንቅያለሁና አንጀቴም ታውኮብኛልና ተመልከት። ዓመፃን ፈጽሞ አድርጌአለሁና ልቤ በውስጤ ተገላበጠብኝ። በሜዳ ሰይፍ ልጆቼን አጠፋ፣ በቤትም ሞት አለ። ሳን እኔ እየጮኽሁ እንደማለቅስ ሰምተዋል፣ የሚያጽናናኝ የለም። ጠላቶቼ ሁሉ ስለ መከራዬ ሰምተዋል፣ አንተ አድርገኸዋልና ደስ አላቸው። ስለ እርሱ የተናገርኸውን ቀን ታመጣለህ፣ እነርሱም እንደ እኔ ይሆናሉ። ታው ልቅሶዬ እጅግ ነውና ልቤም ደክሟልና። ክፋታቸው ሁሉ ወደ ፊትህ ይድረስ፣ ስለ ኀጢአቴ ሁሉ እንዳደረክብኝ አድርግባቸው። ሰቆቃወ ኤርምያስ ምዕራፍ ሁለት አሌፍ ጌታ በቍጣው የጽዮንን ሴት ልጅ እንደምን አደመናት? የእስራኤልን ውበት ከሰማይ ወደ ምድር ጣለ። በቍጣውም ቀን የእግሩን መረገጫ አላሰበም። ቤት ጌታ የያዕቆብን ማደሪያዎች ሁሉ ዋጠ አልራራምም በመዓቱ የይሁዳን ሴት ልጅ አምቦች አፈረሰ ወደ ምድርም አወረዳቸው መንግሥቱንና አለቆቿን አረከሰ ጋሜል በጽኑ ቍጣው የእስራኤልን ቀንድ ሁሉ ቀጠቀጠ ቀኝ እጁን ከጠላት ፊት ወደ ኋላ መለሰ በዙሪያውም እንደሚባላ እንደ እሳት ነበልባል ያዕቆብን አቃጠለ ዳሌጥ ቀሱን እንደ ጠላት ገተረ እንደ አስጨናቂ ቀኝ እጁን አጸና፣ ለዐይንም የሚያምረውን ሁሉ ገደለ። በጽዮን ሴት ልጅ ድንኳን መዓቱን እንደ እሳት አፈሰሰ። ሄ ጌታ እንደ ጠላት ሆነ። እስራኤልን ዋጠ። አዳራሾቿን ሁሉ ዋጠ። አምቦቿን አጠፋ። በይሁዳም ሴት ልጅ ኀዘንና ልቅሶን አበዛ። ዋው ማደሪያውን እንደ አትክልት ነቀለ። የበዓሉን ስፍራ አጠፋ። እግዚአብሔር በጽዮን ዓመት በዓሉንና ሰንበቱን አስረሳ፣ በቍጣውም መዓት ንጉሡንና ካህኑን አቃለለ። ዛይ ጌታ መሠዊያውን ጣለ፣ መቅደሱን ጠላ፣ የአዳራሾቿንም ቁጥር በጠላት እጅ አሳልፎ ሰጠ። ድምፃቸውን እንደ ዓመት በዓል ቀን በእግዚአብሔር ቤት ከፍ ከፍ አደረጉ። ሔት! እግዚአብሔር የጽዮንን ሴት ልጅ ቅጥር ያፈርስ ዘንድ አሰበ፣ የመለኪያውን ገመድ ዘረጋ እጁን ከማጥፋት አልመለሰም። ምሽጉና ቅጥሩ እንዲያለቅሱ አደረገ፣ በአንድነት ደከሙ። ጤት በሮቿ በመሬት ውስጥ ሰጠሙ። መወርወሪያዎቿን አጠፋ ሰበረም። ንጉሥዋና አለቆቿ ሕግ በሌለባቸው በአሕዛብ መካከል አሉ። ነቢያቶቿም ከእግዚአብሔር ዘንድ ራእይ አላገኙም። ዮድ የጽዮን ሴት ልጅ ሽማግሌዎች ዝም ብለው በመሬት ላይ ተቀምጠዋል። ትቢያን በራሳቸው ላይ ነሰነሱ፣ ማቅም ታጠቁ። የኢየሩሳሌምም ደናግል ራሳቸውን ወደ ምድር አዘነበሉ። ካፍ ሕፃኑና ጡት የሚጠባው በከተማይቱ ጐዳና ላይ ሲዝሉ፣ ዐይኔ በእምባ ደከመች፣ አንጀቴም ታወከ። ስለ ወገኔ ሴት ልጅ ቅጥቃጤ ጉበቴ በምድር ላይ ተዘረገፈ። ላሜድ በከተማ ጐዳና እንደ ተወጋ ሰው በዛሉ ጊዜ ነፍሳቸውም በእናቶቻቸው ብብት በወጣች ጊዜ እናቶቻቸውን እህልና የወይን ጠጅ ወዴት አለ ይሏቸዋል። ሜም የኢየሩሳሌም ሴት ልጅ ሆይ ምን እመሰክርልሻለሁ? በምንስ እመስልሻለሁ? ድንግሊቱ የጽዮን ልጅ ሆይ አጽናናሽ ዘንድ በምን አስተካክልሻለሁ? ስብራትሽ እንደ ባሕር ታላቅ ነውና የሚፈውስሽ ማን ነው? ኖን ነቢያቶችሽ ከንቱና ሐሰተኛ ራእይ አይተውልሻል፣ ምርኮሽንም ይመልሱ ዘንድ በደልሽን አልገለጡም፤ ከንቱና የማይረባ ነገርንም አይተውልሻል። ሳምኬት መንገድ አላፊዎች ሁሉ እጃቸውን ያጨበጭቡብሻልና፣ በውኑ የውበት ፍጻሜና የምድር ሁሉ ደስታ የሚሉአት ከተማ ይህች ናትን? እያሉ በኢየሩሳሌም ሴት ልጅ ላይ ያፏጫሉ፣ ራሳቸውንም ይነቀንቃሉ። ኤ ጠላቶችሽ ሁሉ አፋቸውን አላቀቁብሽ፣ እያፏጩ እና ጥርሳቸውን እያፏጩ ውጠናታል። ነገር ግን ተስፋ ያደረግናት ቀን ይህች ናት፣ አግኝተናታል፣ አይተናትማል ይላሉ። ፌ እግዚአብሔር ያሰበውን አደረገ፣ በቀድሞ ዘመን ያዘዘውን ቃል ፈጸመ፣ አፈረሰ፣ አልራራምም፣ ጠላትንም ደስ አሰኘብሽ የሚያስጨንቁሽንም ቀንድ ከፍ ከፍ አደረገ። ጻዴ ልባቸው ወደ ጌታ ጮኸ። የጽዮን ሴት ልጅ ቅጥር ሆይ እንባሽን እንደ ፈሳሽ ቀንና ሌሊት አፍስሺ፣ ለሰውነትሽ ዕረፍት አትስጪ፣ የዓይንሽ ብሌን አትቋረጥ። ቆፍ ተነሺ በሌሊት በመጀመሪያ ክፍል ጩኺ፣ በጌታም ፊት ልብሽን እንደ ውኃ አፍስሺ በጎዳና ሁሉ ራስ ላይ በራብ ስለ ደከሙ ስለ ሕፃናትሽ ነፍስ እጆችሽን ወደ እርሱ አንሺ። ሬስ አቤቱ እይ፣ በማን ላይ እንደዚህ እንዳደረግህ ተመልከት። በውኑ ሴቶች ፍሬያቸውን ያቀማጥሏቸውን ሕፃናት ይበላሉን? በውኑ ካህኑና ነቢዩ በጌታ መቅደስ ውስጥ ይገደላሉን? ሳን ብላቴናውና ሽማግሌው በመንገዶች ላይ ተጋደሙ። ደናግሎቼና ጐበዛዝቴ በሰይፍ ወድቀዋል። በቊጣህ ቀን ገደልሃቸው ሳትራራ አረድሃቸው። ታው እንደ በዓል ቀን የሚያስፈሩኝን ከዙሪያ የጠራህ በእግዚአብሔር ቍጣ ቀንም ያመለጠ ወይም የቀረ አልተገኘም። ያቀማጠልሃቸውንና ያሳደግሃቸውን ጠላቴ የበላቸው። ሰቆቃወ ኤርምያስ ምዕራፍ ሶስት አሌፍ በቍጣው በትር መከራ ያየ ሰው እኔ ነኝ። ብርሃን ወደ ሌለበት ወደ ጨለማ መርቶ ወሰደኝ። ዘወትር ቀኑን ሁሉ እጁን በላይ መለሰ። ቤት ሥጋዬንና ቁርበቴን አስረጀ፣ አጥንቴን ሰበረ። ቅጥር ሠራብኝ በሐሞትና በድካምም ከበበኝ። ቀድሞ ሞተው እንደ ነበሩ በጨለማ አኖረኝ። ጋሜል እንዳልወጣ በዙሪያዬ ቅጥር ሠራብኝ፣ ሰንሰለቴን አከበደ። በጠራሁና በጮኹ ጊዜ ጸሎቴን ከለከለ። መንገዴን በተጠረበ ድንጋይ ዘጋ፣ ጐዳናዬንም አጣመመ። ዳሌጥ እንደሚሸምቅ ድብ እንደ ተሸሸገም አንበሳ ሆነብኝ። መንገዴን ለወጠ ገነጣጠለኝም፣ ባድማ አደረገኝ። ቀስቱን ገተረ፣ ለፍላጻውም እንደ ጌጥ አደረገኝ። ሄ የሰገባውን ፍላጻዎች በኩላሊቴ ውስጥ ተከለ። ለወገኔ ሁሉ መላገጫ፣ ቀኑንም ሁሉ መሳለቂያ ሆንሁ። ምሬት ሞላብኝ፣ በእሬትም አጠገበኝ። ዋው ጥርሴን በጭንጫ ሰበረ፣ በአመድም ከደነኝ። ነፍሴን ከሰላም አራቅህ፣ በጎ ነገርን ረሳሁ። እኔም ኃይሌ ከእግዚአብሔርም ዘንድ ያለው ተስፋዬ ጠፋ አልሁ። ዛይ መከራዬንና ችግሬን እሬትንና ሐሞትን አስብ። ነፍሴ እያሰበችው በውስጤ ፈዘዘች። ይህችን በልቤ አኖራለሁ ስለዚህ እታገሣለሁ። ሄት ያልጠፋ ነው ከእግዚአብሔር ምሕረት የተነሣ ነው፣ ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው። ታማኝነትህ ብዙ ነው። ነፍሴ የእግዚአብሔር እድል ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ አለች። ጤት እግዚአብሔር በተስፋ ለሚጠባበቁት ለምትሻውም ነፍስ መልካም ነው። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ሰው በታናሽነቱ ቀንበር ቢሸከም መልካም ነው። ዮድ እርሱ አሸክሞታልና ዝም ብሎ ለብቻው ይቀመጥ። ተስፋ የሆነው እንደሆነ አፉን በአፈር ውስጥ ያኑር። ጕንጩን ለሚመታው ይስጥ፣ ስድብንም ይጥገብ። ካፍ ጌታ ለዘላለም አይጥልምና፣ ቢያሳዝንም እንደ ምሕረቱ ብዛት ይራራልና። የሰውን ልጅ ከልቡ አያስጨንቅም አያሳዝንምም። ላሜድ በምድር የተጋዙትን ሁሉ ከእግሩ በታች ይረግጣቸው ዘንድ፣ የሰውን ፍርድ በልዑል ፊት ይመልስ ዘንድ፣ የሰውን ፍርድ ያጣምም ዘንድ ጌታ እሺ አይልም። ሜም ጌታ ያላዘዘውን የሚልና የሚፈጽም ማን ነው? ከልዑል አፍ ክፉና መልካም ነገር አይወጣምን? ሕያው ሰው የሚያጉረመርም ሰው ስለ ኀጢአቱ ቅጣት የሚያጉረመርም ስለ ምንድን ነው? ኖን መንገዳችንን እንመርምርና እንፈትን ወደ እግዚአብሔርም እንመለስ። ልባችንን ከእጃችን ጋር በሰማይ ወዳለው ወደ እግዚአብሔር እናንሣ። በድለናል አምጸናልም፣ አንተም ይቅር አላልህም። ሳምኬት በቁጣ ከደንህን፣ አሳደድህንም፣ ገደልህን፣ አልራራህም? ጸሎት እንዳያልፍ ራስህን በደመና ከደንህ። በአሕዛብ መካከል ጕድፍና ውዳቂ አደረግኸን። ኤ ጠላቶቻችን ሁሉ አፋቸውን አላቀቁብን። ድንጋጤና ቈጣ፣ ጥፋትና ቅጥቃጤ ሆነብን። ስለ ወገኔ ሴት ልጅ ቅጥቃጤ ዓይኔ የውኃ ፈሳሽ አፈሰሰች። ፌ እግዚአብሔር ከሰማይ እስኪጐበኘን እስኪመለከት ድረስ ዐይኔ ሳታቋርጥ ዝም ሳትል እንባ ታፈሳለች። ስለ ከተማዬ ቈነጃጅት ሁሉ ዐይኔ ነፍሴን አሳዘነች። ጻዴ በከንቱ ነገር ጠላቶች የሆኑኝ እንደ ወፍ ማደንን አደኑኝ። ሕይወቴን በጕድጓድ አጠፉ፣ በላይም ድንጋይ ጣሉ። በራሴ ላይ ውኆች ተከነበሉ፣ እኔም ጠፋሁ ብዬ ነበር። ቆፍ አቤቱ በጠለቀ ጕድጓድ ውስጥ ሆኜ ስምህን ጠራሁ። ድምፄን ሰማህ። ጆሮህን ከልመናዬ ትመልስ! በጠራሁህ ቀን ቀርበህ አትፍራ አልህ። ሬስ ጌታ ሆይ ስለ ነፍሴ ተሟገትህ፣ ሕይወቴን ተቤዠህ! አቤቱ ጭንቀቴን አይተሃል፣ ፍርዴን ፍረድልኝ። በቀላቸውን ሁሉና በእኔ ላይ ያለውን አሳባቸውን ሁሉ አየህ። ሳን አቤቱ ስድባቸውንና በእኔ ላይ ያለውን አሳባቸውን ሁሉ የተነሱብኝን ሰዎች ከንፈሮች ቀኑንም ሁሉ ያሰቡብኝን አሳባቸውን ሰማህ። መቀመጣቸውንና መነሣታቸውን ተመልከት፣ እኔ መሳለቂያቸው ነኝ። ታው አቤቱ እንደ እጃቸው ሥራ ፍዳቸውን ትከፍላቸዋለህ። የልብ ዕውርነትንና እርግማንህን ትሰጣቸዋለህ። አቤቱ በቍጣ ታሳድዳቸዋለህ ከሰማይም በታች ታጠፋቸዋለህ። ሰቆቃወ ኤርምያስ ምዕራፍ አራት አሌፍ ወርቁ እንዴት ደበሰ። ጥሩ ወርቅ እንዴት ተለወጠ። የመቅደሱ ድንጋዮች በጎዳና ሁሉ ራስ ተበተኑ። ቤት ጥሩ ወርቅ የሚመስሉ የከበሩ የጽዮን ልጆች የሸክላ ሠሪ እጅ እንደ ሠራው እንደ ሸክላ ዕቃ እንዴት ተቈጠሩ። ጋሜል ቀበሮች እንኳ ጡታቸውን ገልጠው ግልግላቸውን አጠቡ። የወገኔ ልጅ ግን እንደ ምድረ በዳ ሰጎን ጨካኝ ሆነች። ዳሌጥ ጡት የሚጠባው የሕፃን መላስ ከጥም የተነሣ ወደ ትናጋው ተጣበቀ። ሕፃናት እንጀራ ለመኑ፣ የሚቈርስላቸውም የለም። ሄ የጣፈጠ ነገር ይበሉ የነበሩ በመንገድ ጠፉ፣ በቀይ ግምጃ ያደጉ የነበሩ የፍግ ክምር አቀፉ። ዋው የማንም እጅ ሳይወድቅባት ድንገት ከተገለበጠች ከሰዶም ኀጢአት ይልቅ የወገኔ ሴት ልጅ ኀጢአት በዛች። ዛይ አለቆቿ ከበረዶ ይልቅ ጥሩ ከወተት ይልቅ ነጭ ነበሩ። ገላቸው ከቀይ ዕንቍ ይልቅ ቀይ ነበር፤ መልካቸውም እንደ ሰንፔር ነበር። ሔት ፊታቸው ከጥቀርሻ ይልቅ ጠቍሮአል፤ በመንገድም አልታወቁም። ቁርበታቸው ወደ አጥንታቸው ተጣብቋል፣ ደርቆአል፣ እንደ እንጨት ሆኖአል። ጤት በሰይፍ የሞቱ በራብ ከሞቱት ይሻላሉ። እነዚህ የምድርን ፍሬ አጥተው ተወግተውም ቀጥነዋል። ዮድ የርኅሩኆች ሴቶች እጆች ልጆቻቸውን ቀቅለዋል። የወገኔ ሴት ልጅ በመቀጥቀጥዋ መብል ሆኖአቸው። ካፍ እግዚአብሔር መዓቱን ፈጽሟል። ጽኑ ቁጣውን አፍስሶአል። እሳትን በጽዮን ውስጥ አቃጠለ፣ መሠረቷንም በላች። ላሜድ የምድር ነገሥታት፣ በዓለምም የሚኖሩ ሁሉ አስጨናቂና ጠላት በኢየሩሳሌምም በር እንዲገባ አላመኑም። ሜም የጻድቃንን ደም በውስጧ ስላፈሰሱ ስለ ነቢያቶቿ ኀጢአትና ስለ ካህናቶች በደል ነው። ኖን ታውረው በመንገድ ላይ ተቅበዘበዙ። ልብሳቸው እንዳይዳሰስ በደም ረክሰዋል። ሳምኬት እናንተ ርኩሳን ራቁ፣ ርቃችሁም ሂዱ፣ አትንኩ ብለው ጮኽባቸው። በሸሹና በተቅበዘበዙ ጊዜ ባሕዛብ መካከል በዚህ ከእንግዲህ ወዲህ አይኖሩም ተባለ። ኤ የእግዚአብሔር ፊት በተናቸው፣ እርሱም ከእንግዲህ ወዲህ አይመለከታቸውም። የካህናቱን ፊት አላፈሩም፣ ሽማግሌዎቹንም አላከበሩም። ፌ ዐይናችን ወደ ከንቱ ረዳታችንን ገና ሲመለከት ጠፍቷል! በመቆየታችን ማዳን የማይቻለውን ሕዝብ ጠብቀናል። ጻዴ በአደባባያችን እንዳንሄድ ፍለጋችንን ተከተሉ። ፍጻሜያችን ቀርቧል ዕድሜያችን አልቋል። ፍጻሜያችን ደርሶአል። ቆፍ አሳዳጆቻችን ከሰማይ ንስር ይልቅ ፈጣኖች ሆኑ፤ በተራሮች ላይ አሳደዱን፣ በምድረ በዳ ሸመቁብን። ሬስ ስለ እርሱ በአሕዛብ መካከል በጥላው በሕይወት እንኖራለን ያልነው በእግዚአብሔር የተቀባ የሕይወታችን እስትንፋስ በጕድጓዳቸው ተያዘ። ሳን በዖፅ ምድር የምትኖሪ የኤዶምያስ ልጅ ሆይ ደስ ይበልሽ፣ ሐሤትም አድርጊ፤ ጽዋው ደግሞ ወደ አንቺ ያልፋል አንቺም ትሰክሪአለሽ፣ ትራቆቻለሽም። ታው የጽዮን ልጅ ሆይ የበደልሽ ቅጣት ተፈጸመ፣ ከእንግዲህ ወዲህ አያስማርክሽም። የኤዶምያስ ልጅ ሆይ በደልሽን ይቀጣል፣ ኀጢአትሽን ይገልጣል። ሰቆቃወ ኤርምያስ ምዕራፍ አምስት አቤቱ የሆነብንን አስብ፣ ተመልከት፣ ስድባችንንም እይ። ርስታችንን ለእንግዶች ቤቶቻችን ለሌሎች ሆኑ። ድሀ አደጎችና አባት የሌለን ሆነናል፣ እናቶቻችን እንደ መበለቶች ሆነዋል። ውሃችንን በብር ጠጣን፣ እንጨታችንን በዋጋ ገዛን። አሳዳጆቻችን በአንገታችን ላይ ናቸው፣ እኛ ደክመናል፣ እረፍትም የለንም። ለግብፃውያንና ለአሦራውያን እንጀራ እንጠግብ ዘንድ እጅ ሰጠን። አባቶቻችን ኀጢአትን ሠሩ፣ ዛሬም የሉም፣ እኛም በደላቸውን ተሸከምን። ባሪያዎች ሠልጥነውብናል፣ ከእጃቸው የሚታደገን የለም። ከምድረ በዳ ሰይፍ የተነሣ በሕይወታችን እንጀራችንን እናመጣለን። ከሚያቃጥል ከራብ ትኩሳት የተነሣ ቁርበታችን እንደ ምድጃ ጠቈረ። በጽዮን ሴቶችን በይሁዳም ከተሞች ደናግልን አጐሳቈሉ። አለቆች በእጃቸው ተሰቀሉ። የሽማግሌዎች ፊት አልታፈረም። ጎልማሶች ወፍጮን ተሸከሙ። ልጆችም ከእንጨት በታች ተሰናከሉ። ሽማግሌዎች ከአደባባይ ጎልማሶችም ከበገናቸው ተሻገሩ። የልባችን ደስታ ቀርቶአል፣ ዘፈናችን ወደ ለቅሶ ተለውጦአል። አክሊል ከራሳችን ወድቋል። ኀጢአት ሰርተናል። ወዮልን ስለዚህ ልባችን ታምሞአል፣ ስለዚህም ነገር ዐይናችን ፈዝዞአል። ስለ ጽዮን ተራራ ባድማ ሆናለችና ቀበሮችም ተመላልሰውባታልና። አቤቱ አንተ ለዘላለም ትኖራለህ ዙፋንህ ከትውልድ እስከ ትውልድ ነው። ስለ ምን ለዘላለም ትረሳናለህ? ስለ ምንስ ለረጅም ዘመን ትተወናለህ? አቤቱ ወደ አንተ መልሰን፣ እኛም እንመለሳለን። ዘመናችንን እንደ ቀድሞ አድስ። ነገር ግን ፈጽመህ ጥለኸናል፣ እጅግ ተቈጥተህናል።